ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። ከጣና ቴሌቪዥን የሚያዝያ 30 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አረስቶቹ እናስቀ የብልጽግናው ጄኔራል የብአዴን ባለስልጣናትን ዘልፈዋችኋል። እናንተ በህይወትና በስልጣን ልትኖሩ ከዚህ በኋላ ነፍሱን የሚሰጥላችሁ ወታደር የለም፣ መኖር ከፈለጋችሁ ውረዱና ከሰራዊቱ ጋር ዝመቱ ሲሉ ተቆጥተዋቸዋል። ይህን የተናገሩት ጄኔራል ማን ናቸው? በየትኛው ግንባር? የሚሉትን ዝርዝር ዜናችን መልሱን ይዞ ይጠብቃቸዋል። ባህር ዳርን ጨምሮ በታላላቅ የአማራ ክልል ከተሞች የመሬት ዝርፊያው ተጧጡፏል። በመሬት ወረራው ላይ የሚሳተፉ ተዋንያን የብልጽግና ጄኔራሎች፣ የብአዴን ባለሥልጣናትና ድርባይ ባለሀብቶች ብቻ ሳይሆኑ የፋኖ መሪዎችም ተቀናጅተው የሚፈጽሙት መሆኑን ምንጮች ተናግረዋል። በመሬት ወረራውና በዚህ አደገኛ ክህደት ተሳታፊ የሆኑት የፋኖ መሪዎች የትኞቹ ናቸው በየትኛው ከተማ መልሱን ከዝርዝር ዘገባችን ይጠብቁን። ጎንደር ላይ ከፍተኛ ውጊያ ሲካሄድ ውሏል። ከአስር በላይ ግንባሮች ከፍተኛ ተጋድሎ ሲደረግ በዋለበት የጎንደር ቀጠና የተገኙ ድሎች ምን ይመስላሉ የሚለውን ከጦር ሜዳ ዘጋቢያችን የደረሰንን ዘገባ እናስደምጣችኋለን። የአማራ ፋኖ ፀሐይ ይውጣለት ሲሉ አንድ አባት በመናገራቸው የብልጽግናው ጄኔራል ቁጣውን መቆጣጠር ተስኖት ታይቷል። ህዝብን አስገድደው የሰበሰቡት የብልጽግናው ጄኔራሎችና የብአዴን ካድሬዎች ፍርሃት ሲያልፍ የማይነካቸው የሸዋ አማራዎች ልክ ልካቸውን ተናግረዋቸዋል። በግልጽም የአማራ ፋኖ ፀሐይ ይውጣለት በማለት በድፍረት የተናገሩትን አባት ጨምሮ የስብሰባው ሙሉ መረጃ ይዘንላችሁ ቀርበናል፣ ትሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው መረጃችን አለፍን። የአማራ ክልልን መሬት አገዛዙና አጋሮቹ ተደራጅተው እየዘረፉ ነው ሲሉ ነዋሪዎች ተናገሩ። በአማራ ክልል ከፍተኛ የሆነ የመሬት ዝርፊያ እየተፈጸመ መሆኑን በክልሉ የተለያዩ ከተሞች የሚኖሩ የጣና ቴሌቪዥን ምንጮች ገልጸዋል። ምንጮቻችን አሁናዊ የመሬት ዝርፊያውን አስመልክቶ ሲናገሩ የገበያ ግርግር ለሌባ ያመቻል እንዲሉ ለሁለት ዓመት በጦርነት ውስጥ የዘለቀው የአማራ ክልል በብአዴን ብልጽግና፣ የበላይ ሹሞች፣ በብልጽግናው ሰራዊት የኮማንድ ፖስት አዛዦች፣ ለስርዓቱ ታማኝ አገልጋይ በሆኑ ባለሀብቶችና ለአገዛዙ ስልታዊ ደጋፊ በሆኑ የፋኖ መሪዎች የክልሉ አንጡራ ሀብት የሆነው መሬት እየተመዘበረ ነው ብለዋል። በክልሉ ከፍተኛ የመሬት ዝርፊያ የሚካሄድባቸውን ከተሞች ምንጮቻችን ሲናገሩም የክልል ርዕሰ መዲና ባህር ዳርን ጨምሮ በጎንደር፣ ደብረ ታቦር፣ ወልዲያ፣ ደብረ ብርሃን፣ ደብረ ማርቆስ፣ ኮምቦልቻ እና ሌሎች የዞንና የወረዳ ከተሞች የተስፋፋ ወረራ እየተፈጸመ ነው ሲሉ ተናግረዋል። የብልጽግናው አገዛዝ የሥልጣኑ መሰረት የሆነውን ጦርነትን እየመሩ ላሉት የቤተ መንግስቱ ጄኔራሎች ከአዲስ አበባ እስከ በሻሻ ብሎም ከትግራይ ክልል ውጭ በሁሉም የአገሪቱ ከተሞች መሬትን በችሮታ እያደለ መሆኑ ይታወቃል። ያረጋ ከበደ ካቢኔም ለስልጣን ዋስትና ለሆኑት የብልጽግናው ጦር መሪዎች መሬትን በብዛት እያደለ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች የመሬት ወረራው በክልሉ ካቢኔና በኮማንድ ፖስቱ ትዕዛዝ ሰላም አስከባሪ ለሚሉት ሚልሻ፣ ለብልጽግና ወታደርና ለብልጽግና ካድሬዎች እያደለ ነው በማለት የመሬት ወረራውን ፈጻሚና አስፈጻሚ ገልጸዋል። ምንጮቻችን አክለውም የአማራ ሕዝብ ንብረት በመሪዎችና ሕዝቡን በሚጠሉ ያገዛዙ ምርኩዞች ተዘርፎ እያለቀ መሆኑን ገልጸው አማራን ለሚጨፈጭፈው አገዛዝ የገንዘብና የሎጂስቲክ ድጋፍ ለሚያደርጉለት ታማኝ ባለሀብቶች መሬት በርካሽና በነጻ እየተቸበቸበ ነው ብለዋል። ብአዴን ሰሞኑን በፍትህ ቢሮ በኩል ባወጣው መግለጫ ባህር ዳር ከተማ ላይ ቦታ ለማግኘት ከ2400 በላይ አባላት ያሏቸው 936 ማህበራት ከህግ አግባብ ውጭ ተደራጅተው ሊወስዱት የነበረውን 33 ሚሊዮን ካሬ መሬት ቦታ ዳንኩ ማለቱም ይታወሳል። ይህ ብአዴን ፍትህ ቢሮ በመግለጫው በህገ ወጥ ማህበራት ሊወሰድ የነበረው መሬት ዋጋው 16.8 ቢሊዮን ብር የሚገመት መሆኑን ገልጿል። የክልሉ ፍትህ ቢሮ ይህንን ይበል እንጂ የመሬት ማህበራትን እያደራጀ ገንዘብ በመሰብሰብ ሚልሻ እያሰለጠነ ያለው የአረጋ ከበደ ካቢኔ ሲሆን፣ ባህር ዳር ላይ የተለየ ጥቅም ይገባኛል ብሎ በቡድን ተደራጅቶ የሚዘርፈው ኃይልም በክልሉ ርዕሰ መስተዳደር ካቢኔ አባላት የሚመራ መሆኑን ምንጮቻችን ተናግረዋል። የጣና ቴሌቪዥን ምንጮች ከባህር ዳር ባደረሱን መረጃ እንዳስታወቁት አንዳንድ የፋኖ መሪዎች ናቸው የሚባሉ ግለሰቦች በስማቸውና በቤተሰቦቻቸው ስም የቤት መስሪያ ቦታ እንደተሰጣቸው ጨምረው ገልጸዋል። ወደ ተከታዩ መረጃችን አለፍን። አሁንም አብራችን ቆዩ። የሸዋ ፋኖ ፀሐይ ይውጣለት የሬማ ከተማ ህዝብ የብልጽግናው አገዛዝ በሸዋ ጠቅላይ ግዛት መራ ቤት አውራጃ በሚዳና ሬማ ወረዳ ሬማ ከተማ ላይ አስገዳጅ ህዝባዊ ስብሰባ አካሂዶ ነበር። በስብሰባው ላይ የብልጽግናውን ጄኔራል እጅግ ያበሳጨና የብአዴን ሹማምንትንም ተስፋ ያስቆረጠ አስተያየት ከህዝቡ ተሰንዝሯል። የጣና ቴሌቪዥን ምንጮች ከሬማ ከተማ ባደረሱን መረጃ እንዳስታወቁት ስብሰባው ለብልጽግና የቤተሰቡን መርዶ የመስማት ያህል ከባድ ነበር ብለዋል ምንጮቻችን አስተያየታቸውን ሲቀጥሉን በመጀመሪያ ህዝቡን አስገድደው ወደ አዳራሽ ካስገቡ በኋላ የአማራ ህዝብ ሰላም ጠልና ልማትንም የማያውቅ ይመስል ስለ ሰላም ጥቅምና ስለ ልማት ጥቅም ሊናገሩ ሞክረው ነበር ህዝቡ ግን በትዝብት ሲከታተላቸው ከቆየ በኋላ አስተያየቱን መስጠት ሲጀምር ለተሰብሳቢዎቹ ከባድ ድንጋጤን ፈጥሮባቸዋል ሲሉ የስብሰባውን ድባብ ገልጸውታል ተሰብሳቢዎቹ ሀሳባቸውን ሲሰጡ የአማራ ህዝብ ሰላምና ልማት የሚጠላ ይመስል እናንተ ዛሬ ስለ ሰላምና ስለ ልማት ስትናገሩ አታፍርም ወይ? ሰላማችንን የቀማንና ከልማት የሚያራቀን እኮ የእናንተ መንግሥት የከፈተብን ጦርነት ነው። ራሳችሁ በከፈታችሁ ጦርነት ተመልሳችሁ የሰላም ደቀ መዝሙር እንሆን ብላችሁ መምጣታችሁ ሕዝቡን እንደማታውቁት ያረጋግጥልናል ሲሉ በብልጽግናው ሹሞች ላይ ቁጣቸውን ገልጸዋል። የስብሰባው ተሳታፊዎች አክለውም ከአንድ ዓመት በላይ በፋኖ ስም ተደራጅቶ ሲዘርፈን የነበረውን ቡድን እባካችሁ ቡድን በፋኖ ስም የመጣ ዘራፊ ቡድን ስለሆነ እየዘረፈን እየበዘበዘንና አሳልፎ ሊሰጠን ነው ድረሱልን ብለን ስንጠራችሁ ይበላችሁ ስትሉን ነበር። ዛሬ ግን ለአማራ ፋኖ ሸዋ ጠቅላይ ግዛት እዝ ፀሐይ ይውጣለትና ነፃ ካወጣን በኋላ ምን አድርጉ ነው የምትሉን? ቢያንስ ከከተማው ውጭ ያለው ወገናችን ሰላም ያገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከእናንተም ከዚያኛው ዘራፊ ቡድንም ስለታደገው ነው። አሁንም የአማራ ፋኖ ፀሐይ ይውጣለት ሲሉ በድፍረት ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው አካባቢዎች የሚያደርገውን ህዝባዊ ውይይትና አስተዳደራዊ መዋቅር አጠናክሮ ቀጥሏል። እዙ ህዝባዊ ውይይትና አስተዳደራዊ መዋቅር የዘረጋው ከአዲስ አበባ በቅርብ ርቀት በምትገኘው ደብረ ብርሃን ከተማ ዙሪያ ባሶና ወረና ወረዳ መሃል አምባ ቀበሌ ነው። የአማራ ፋኖቹ ጠቅላይ ግዛት ዝ አጼ አምደ ጽዮን ኮር ለጣና ቴሌቪዥን ባደረሰው መረጃ ህዝባችን የመልካም አስተዳደር ችግር እንዳይገጥመው እስከ ቀበሌና ጎጥ ድረስ ጠንካራ መዋቅር በመዘርጋት ለህዝባችን አገልግሎት እየሰጠ ይገኛል ብለዋል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በአሶና ወረና ወረዳ በመሃል አምባ ቀበሌ የተካሄደው ህዝባዊ ስብሰባ በርካታ ህዝብን ያሳተፈ ነበር። በመድረኩም የሸዋ ጠቅላይ ግዛት ህዝ ፖለቲካ ዘርፍ አመራሮችና ወታደራዊ አዛዦች መገኘታቸውን የአጼ አምደ ጽዮን ኮር ኮሚኒኬሽን መምሪያ አስታውቋል የውይይቱ ተሳታፊ የሆኑ አንድ ሞር ስብሰባውን አስመልክቶ ለፋኖ መሪዎች የአደራ ቃላቸውን እንደሰጡ የገለጸው የኮሩ መረጃ አዛውንቱ በንግግራቸው አደራ ልጆች ለፖለቲካ ትርፍ ብላችሁ ትላንት የአማራን ህዝብ ካዋረደ ከገደለና ካፈናቀለ ማንኛውም ታሪካዊ ጠላቶቻችን ጋር በፍጹም አብራችሁ እንዳትሰሩ ለአማራ ህዝብ ህልውና መጠበቅ ብላችሁ በዱር በገደሉ መስዋዕትነትን የምትከፍሉ የነጻነት ታጋይ ልጆቻችን የአማራ ህዝብ የሰጣችሁን አደራ እንዳትዘነጉ አባታዊ ምክሬን እለግሳለሁ ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። መረጃዎቻችን እንደቀጠሉ ናቸው። የጎንደር ቀጠና ከባድ ውጊያ ሲካሄድበት ውሏል። ጎንደር ላይ ሁለቱም የፋኖ አደረጃጀቶች ከብልጽግናው ሰራዊት ጋር ታላቅ ተጋድሎ ሲያደርጉ መዋላቸውን የሁለቱም ህዝቦች ቃል አቀባይ ክፍል ለጣና ቴሌቪዥን ገልጸዋል። የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በአራት ብርጌዶችና ና የአማራ ፋኖ ጎንደር ጠቅላይ ግዛት ዛጽዎቹ ክፍለ ጦር ሁሉም ብርጌዶች ማዕከላዊ ጎንደር ቀጠና ከባድ ውጊያ አድርገዋል። ሁለቱም መዞዎች በየውጊያ ቀጠናቸው ከብልጽግና ሰራዊት ጋር ያካሄዱት ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ አድርሰውበታል። ደጓላና ጭንጫየ ቀበሌዎችን ጨምሮ በሌሎችም የውጊያ ግንባሮች በተካሄደ ውጊያ ከ30 በላይ የብልጽግና ሰራዊት ሙትና ቁስለኛ የሆነ ሲሆን 15 ደግሞ እጁ ለፋኖ ሰጥቷል። በዚሁ የጎንደር ቀጠና ተጋድሎ በበለሳ አውራጃ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝት የጌጣይቱ ክፍለ ጦርና የአማራ ፋኖ አንድነት በጎንደር ንስር በለሳ ክፍለ ጦር አይባሽካና ደንጓራ በተባሉ ቦታዎች ከባድ ሚልሻ ጋር ያደረጉት ተጋድሎ ታላቅ ድል የተገኘበት መሆኑን ምንጮቻችን ገልጸዋል። እንደ ምንጮቻችን መረጃ የብልጽግናው ሰራዊት በባድ ሚልሻ መንገድ መሪነት ወደ ገጠር ወርዶ ለሚልሻና ለመከላከያ ወጣቶች ምልመላ ተሰማርቶ ነበር መረጃው የደረሰው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር ከበባ በማድረግ አምስት የብልጽግና ሰራዊት ላይ እርምጃ ሲወስድ አስር የሜልሻ አባላት እጃቸውን ሰጥተዋል ይህ በእንዴ እንዳለ የጎንደር ቀጠና ተጋድሎ ዛሬም ቀጥሎ ከዋልባቸው ቀጠናዎች መካከል የሱዳን ኮሪደሩ ተጋድሎ ከባድ ውጊያ የተካሄደበት መሆኑን የአይንማኞች ተናግረዋል በቋራና በመተማ ግንባሮች ከፍተኛ ቁጥር ያስገባው የብልጽግናው ሰራዊት ቁጥር ሁለት ተብሎ በሚጠራው ቦታ የተከበበ ኃይሉን ለማስወጣት ከባድ መሳሪያ ጨምሮ ቢጠቀምም ያስበውን ሊያሳካ አልቻለም። የዓይን እማኞቹ ከቋራ አውራጃ ባደረሱን መረጃ እንደገለጹት ብልጽግና ያስገባው ኃይል እጅግ ከፍተኛ ቁጥር አለው። በቀን ከሶስት እስከ አምስት ጊዜ የሄሊኮፍተር በረራ በማድረግ ሽፋን እየሰጠ ሲሆን የድሮን ቅኝቱም ሰሞኑን ተጠናክሯል ብለዋል። ወታደራዊ ምንጮቻችን በበኩላቸው ብልጽግና የሱዳንን ኮሪደርን ማስከፈት የሞት የሽረት ጉዳይ አድርጎ ስለወሰደው ገና ተጨማሪ ኃይል ወደ ቀጠናው ሊያስገባ እንደሚችል ገልጸዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ አንድ ወታደራዊ ተንታኝ በበኩላቸው ወታደር ከማዕከላዊ ጎንደር ከጃዊ አውራጃ እና ከባህር ዳር ተጓጉዞ ነው ወደ መተማና ቋራ የሚደርሰው። ይህንን ሁሉ ኪሎ ሜትር አቆራርጦ ቋራና መተማ እስከሚደርስ በየመንገዱ ያለው የፋኖ አደረጃጀት ለምን ተባብሮ እንደማያስቀረው ግልጽ አይደለም ሲሉ ገልጸዋል። ወታደራዊ ተንታኙ አክለውን ፋኖ አሁን በሚሄድበት የመሪዎች ፍክክርና የስልጣን ጥም በታጋዩ መስዋዕትነት ጸንቶ የቆየውን የቋራና መተማ ቀጠናዎችን አሳልፎ እንዳይሰጥ ያሰጋል ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 30 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም አብራችሁን ቆዩ። ጄኔራሉ የብአዴን ካድሬዎችን እንዲዘምቱ አዘዙ። ለብልጽግናው ሊቀመንበር ፍጹም ታማኝ የሚባሉት ጄኔራሉ የብአዴን ካድሬዎችን ቁማችሁ አትዩን፣ ግቡና አብራችሁ ተዋጉ ሲሉ ማስጠንቀቂያ መስጠታቸው ታውቋል። የሰሜን ምዕራብ እዝ ዋና አዛዥ የሆኑትና በሱዳን ኮሪደር ይሰማራውን የብልጽግና ሰራዊት እንዲያስተባብረ የተሾሙት ጄኔራል ብርሃኑ በቀለም ጽንፈኛውን እንድናጠፋላችሁ ትጨቀጭቁናላችሁ፣ ዝመቱ ስትባሉ ግን አትዘምቱም። እስከ ሰኔ 30 ጽንፈኛውን እንድናጠፋላችሁ ከፈለጋችሁ አብራችሁን ዝመቱ፣ ካልሆነ ግን እኛ እንወጣለን፣ እናንተና ጽንፈኛው እድሜያችሁን ሙሉ ስትዋጉ ትኖራላችሁ ማለታቸው ተሰምቷል። የብልጽግናው ጄኔራል ይህን ይበሉ እንጂ ካለቃቸው የሰጣቸው ትዕዛዝ ግን የሱዳንን ኮሪደር ከፋኖ ሳያጸዱ መውጣት እንደማይችሉ ተነግሯቸዋል። ምንም እንኳን ሰራዊቱ በቀጠናው የሚያደርገው ውጊያ ፈተናው ቢከብድበትም ብልጽግና ግን የተከፈለው መስዋዕትነት ተከፍሎ ቀጠናው ከፋኖ ነጻ ሆኖ ማየት አለብን ብሎ ለሰራዊቱ አዛዦችና መስመራዊ መኮንኖች ቆፍጠን ያለ መመሪያ ሰጥቷል። እስከ ሰኔ 30 ባሉት ቀናት ውስጥ ፋኖን ለማጥፋት መጠነ ሰፊ ሰራዊት ከማሰማራት ጀምሮ አዳዲስ የውጊያ ስልቶችን ጭምር ቀይሶ ወደ ውጊያ የገባው ብልጽግና በተቀመጠው የጊዜ ሰሌዳ ፋኖን ማጥፋት እንደማይቻል ተረድቷል። በዚህ የተነሳም ሰራዊቱን ከገጠር የውጊያ ቀጠናዎች ወደ ወረዳና ዞን ከተሞች መሰብሰብን ዓላማ አድርጎ ወስዶታል ከገጠር የውጊያ ቀጠናዎች በሚያስወጣው ሰራዊቱ ምትክ ሚልሻን በብዛት ማሰማራትን በአማራጭነት ለመጠቀም አቅዷል። የብአዴን ብልጽግና ባለስልጣናት ደግሞ በዚህ የእሁዱ ብልጽግና ውሳኔ ደስተኛ አልሆኑም። ከዚህ ይልቅ ጦርነቱን እስከ ሰኔ 30 እንዲያጠናቀቅላቸው ጠይቀዋል። ሰሞኑን በየከተሞቹ ለእይታ ባቀረቡት ዘጋቢ ፊልም ላይም እያለቀላቸው መሆኑን በግላጭ አሳይተዋል ሲሉ ምንጮቻችን ተናግረዋል። የብልጽግናው ጄኔራልም እስከ ሰኔ 30 እንዲጸዳላችሁ ከፈለጋችሁ አብራችሁን ዝመቱ፣ እናንተ በስልጣን እንድትቀጥሉ ነፍሱን የሚገብር እላችሁ ወታደር የለም ሲሉ የገሰጿቸው ከዚህ የተነሳ እንደሆነ ወታደራዊ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት አዛዦች የውጊያ ግምገማ ማድረጋቸውን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ወታደራዊ አዛዦቹ በአካሄዱት ግምገማ የሰራዊቱ የመዋጋት ሞራል ለምን ቀነሰ? ጽንፈኛ ውስጥ በእኛ እጅ ብቻ የሚገኝን የጦር መሳሪያ እንዴት ሊያገኝ ቻለ? እስከ መቼ በራሳችን መሳሪያ ወታደራችን ይገደላል? አንዳንድ የአማራ ክልል ባለስልጣናት ለሰራዊታችን ድጋፍ ከመሆን ይልቅ የጽንፈኛው ደጋፊ ናቸው የሚሉ ነጥቦች ተነስተው ውይይት ተደርጎባቸዋል በመጨረሻም የብልጽግናን ስጋት በግልጽ ያስመሰከረው ውሳኔ በኦሮሚያ ክልል ተወሰነ። የሐኪሞችን ተቃውሞና ንቅናቄ መምህራን እንዳይቀላቀሉ ያለ መሰብሰባ በኦሮሚያ ክልል ለነገ መጠራቱን ምንጮቻችን ገልጸዋል። የኢትዮጵያ ጤና ባለሙያዎች የጠሩትን ተቃውሞ መምህራን ሊቀላቀሉት ይችላሉ የሚል የስጋት ግምገማ ትንተና በብልጽግናው አገዛዝ መካሄዱን መዘገባችን ይታወሳል። ዛሬ ከኦሮሚያ ክልል የተሰማው መረጃ ደግሞ ይህንኑ የሚያጠናክር ሆኗል። የጤና ባለሙያዎችን ተቃውሞና መፅ መምህራን እንዳይቀላቀሉት ያለመ ስብሰባ ነገ በመላው ኦሮሚያ የሚገኙ መምህራን ለስብሰባ ተጠርተዋል። ምንጮቻችን በጉዳዩ ዙሪያ ባስተላለፉት መረጃ እንደገለጹት በመላው የኦሮሚያ ክልል ሁሉም ዞኖች የሚገኙ መምህራን ነገ ጠዋት አስቸኳይ ስብሰባ ተጠርተዋል። ምክንያቱ ደግሞ መምህራኑ የጤና ባለሙያዎች እያካሄዱት ያለውን ንቅናቄ እንዳይቀላቀሉ ስለተፈራ ነው። በዚህ ስብሰባም መምህራኑን ለመከፋፈል ለማዘናጋትና ለማስፈራራት እንደሚሞከር ይጠበቃል ሲሉ ተናግረዋል። የጣና ቴሌቪዥን የደህንነት ምንጮቻችን በበኩላቸው የጤና ባለሙያዎችን ንቅናቄ መምህራን ብቻ ሳይሆኑ በሁሉም ክልሎች የሚገኙ የጸጥታ ኃይሎችና የፌዴራሉ መከላከያ አባላትም የሚቀላቀሉት ይሆናል በተለይ ሰራዊቱ ያለረፍት ረፍት ውጊያ ላይ መክረሙ ሳያንስ ለአዛዦቹ የሚደረግላቸው ልዩ ጥቅማ ጥቅም ለሰራዊቱ ሽታው እንኳን አይደርሳቸውም። በዚህ የተነሳም ሰራዊቱ በከፍተኛ ቁጣ ላይ ይገኛል ብለዋል። ይህን ስጋት ብልጽግናም የተጋራው መሆኑን የገለጹት ምንጫች፣ ንቅናቄው አንድ ምዕራፍ ከገፋ ሰራዊቱን ጨምሮ ሁሉም የጸጥታ መዋቅር አባላት የንቅናቄው ተሳታፊ መሆናቸው አይቀርም ብሎ መገምገሙም በትናንት ዜናችን መዘገባችን ይታወሳል። ይህ በእንዴ እንዳለ የአማራ ፋኖ ወሎ ቤት አማራ የጤና መምሪያ ኃላፊው ፋኖ ዶክተር አቡባከር ሰይድ መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲል በማኅበራዊ ትስስር ገጹ ጥሪ አቅርቧል። ፋኖ ዶክተር አቡባከር በመልእክቱ የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም። በዲሞክራሲያዊም ሆነ በሰብአዊ እኩልነት የማያምነው የአገዛዝ ስርዓቱ ሀገርን ከህዝቦቿ ቀምቶ እየበዘበዘ ነው። ሆድ እንጂ ጭንቅላት በሌላቸው ሰዎች የሚዘወርን ስርዓት በጋራ ሁነን በቃ እስካላልነው ድረስ በየግል ጠይቀን አንዳች መፍትሄ ማምጣት አንችልም ብሏል። ፋኖ ዶክተር አቡባከር አክሎም ጥያቄያችሁ ትክክል አይደለም እያልኩ አይደለም። ነገር ግን የደሞዝ ጭማሬ ብቻ በመጠየቅ የሚመጣ ለውጥ እንደሌለ ለማስገንዘብ እንጂ ጥያቄው ምላሽ ቢያገኝ እንኳን የሀገርና የህዝብንም ችግር የሚፈታ ባለመሆኑ ከጊዜያዊ እፎይታ የዘለለ ትርጉም አይኖረውም። የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎችም ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶች ይህንኑ ቀድመን ስለተረዳን የልውና ትግሉ ተዋናኝ መሆን ችለናል። ይህንን ጸረ ህዝብና ጸረ ሰላም እንዲሁም ጸረ እድገት የሆነን የአገዛዝ ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል ሁሉም የህክምና ባለሙያ የበኩሉን ድርሻ መወጣት አለበት ሲል ጥሪ አቅርቧል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 30 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ፕሮግራሞች ዜናዎቻችንና ትንታኔዎቻችን እንዲደርሷችሁ ዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑም በአክብሮት እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር